አክብሮታዊ ሰላምታችን በያላችሁበት ይድረስ፣ የተወደዳችሁ ተመልካቾቻችን። ከጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋርም እመቤቱ ነኝ አብሬያችሁ ቆይታ አደርጋለሁ። አብራችሁ ኑ። በጎርጎራ የተሰራው የቱሪዝም መንደር ትውልድን ታሳቢ ያደረገ ዘመን ተሻጋሪ ፕሮጀክት መሆኑን የኪነ ጥበብ ባለሙያዎች ገለጹ። ከመላው ኢትዮጵያ የተወጣጡ የኪነ ጥበብ ባለሙያዎች የጎርጎራ ኢኮ ቱሪዝምን ጎብኝተዋል። አገኘው አባው ተጨማሪ ዘገባ አለው። ጎርጎራ በአረንጓዴ እጽዋቶች ተሸፍኖ በውፎች ዝማሬ ደምቆ ጣና ሐይቅን ተንተርሶ የሚገኝ ድንቅ የኢትዮጵያ ሀብት ነው። ከመላው ኢትዮጵያ የተወጣጡ የኪነ ጥበብ ባለሙያዎች የጎርጎራ ኢኮቱሪዝምን ጎብኝተዋል። ጎርጎራ የተፈጥሮ ችሮታ በሰዎች አእምሮ ተገልጦ ሀሴትን የሚያላብስ ልዩ የመስህብ ቦታ መሆኑን የኪነ ጥበብ ባለሙያዎቹ ገልጸዋል። ጎርጎራ እውነት ለመናገር ከምገልጸው በላይ ነው። በጣም በብዙ ነገሮች ተደንቀናል። ያየናቸው ቦታዎች፣ እያንዳንዱ መስህቦች፣ ያየናቸው የተሰሩ ስራዎች በጣም አስገራሚ ነው። ጎርጎራን ከመጠብቀው በላይ ነው ያገኘሁት ከምጠብቀው በላይ ምክንያቱም ከዚህ በፊት የነበረውን ነገርም ስለማቅ ነው። በጣም የሚያስቆጭ የነበረ ነገር ነበረ። በፊት ቱሪስቶች በሚመጡበት ጊዜ ተጨማሪ ነገር ያስፈልጋቸው ነበረ። እንግዲህ ፋሲል ግንብንም ሰሜንም ተመልክተው መጥተው እንደዚህ ደግሞ በጣና ዳር ደግሞ መዝናናት አለባቸው እና ያ ሁሌ የምናነሳው ነበር። ሁሌ ቁጭታችን የነበረውን ነገር እየተመለሰበት ነው ብዬ ነው የማስበው። ዋው እኔ ውጭ ሀገር ያለሁት ነው የመሰለኝ። እና ጎርጎራ ማለት በቃ ለእኛ ዱባይ ነች በቃ ጎርጎራ ኢትዮጵያውያን ተሰባስበው የሚኖሩባት ከተማ ስትሆን ለጥበብ ስራና ለቱሪዝም መዳረሻነትም በልዩ ሁኔታ መሰራቱን ባለሙያዎቹ ያነሳሉ። አንድ የውጭ ዜጋ መጥቶ ጎርጎራ አንድ ቀን አድሮ ቢሄድ ደቡብ ያለውንም፣ ሰሜን፣ ምስራቅ ምዕራብ ያለውንም ኢትዮጵያ እዚሁ አይቶ እዚሁ ተረድቶ ከዚሁ ኢትዮጵያ ምን እንደምትመስል መናገር ማወቅ ይቻላል ብዬ አምናለሁ። ቱሪስቶች ወደዚህ መንደር ወደዚህ ሀገር መምጣት ይፈልጋሉ። የተመቻቸ ቦታ የተመቻቸ ስፍራ ደግሞ ለነሱ መኖሩ ያንን ባህላችን፣ ወግ ስርዓታችን እንድናሳይ እንዲህ አይነት ቦታ መኖሩ ደግሞ የቱሪስት ፍሰቱን ይጨምርልናል። እንደዚህ አይነት ላይ ቦታ ላይ ፊልም ብንቀርጽ የሆነ ነገር ሄደን ብንቀርጽ ውጭ ሀገር በላይ ልንሰራ እንችላለን። ምክንያቱም በጣም የሚያምር ቦታዎች አሉ። እንግዲህ እዚህ የመጣን አርቲስቶች የተለያየ ሙያ ያለን ሰዎች ነን። ከትወናውም፣ ከሙዚቃውም፣ ከስዕልና ቅርጻቅርጹም ይህን ግሪን ኤሪያ ስናይ ልምላሜውን ስናይ ሁሉን ነገር ስናይ ደግሞ ሁላችንም በየሙያችን ምን መስራት አለብን፣ የሆነ ነገር ሰርተን ለትውልድ አስተላልፈን ማህለፍ ስላለብን ብዙ ነገር ነው የምታስበው። የአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ ምክትል ኃላፊና የቡድኑ አስተባባሪ ሀብታይ ገብረ እግዚአብሔር ጎርጎራ ብዙ የተቀኙላት ትንሿ የኢትዮጵያ መልክ ናት ይላሉ። የጎርጎራ ፕሮጀክት ለትውልድ ተሻጋሪ ልማት መሆኑንም አቶ ሀፍታይ ጠቅሰዋል። ጎርጎራ ለትውልድ የሚሻገር የመስራት የመቻል አቅማችንን በተግባር ያሳየንበት ትልቅ የልማት ስራ ጥንቅቅ ብሎ የተሰራ በነገራችን ላይ ጎርጎራ ከውበቱም በተጨማሪ አርኪቴክቸሩም የኮንስትራክሽን ስራችንም ከፍታ የታየበት ልማት ነው ብሎ መውሰድ ይቻላል። የኪነ ጥበብ ባለሙያዎችም ስራዎቻቸውን በጎርጎራና መሰል ቦታዎች በመከወን ማስተዋወቅና መጠቀምም ይገባል ተብሏል። የኪነ ጥበብ ማህበረሰቡ ባህር ማዶ ዱባይና ሌሎች አገሮችን ሄዶ ክሊፖች ከመስራት ጎርጎራን የመሰለ የምድር ገነት ብለን የምንወስደው እጅግ በጣም ውብ ቦታ ለፊልምም ለቪዲዮ ክሊፖቻችንም እና ለተለያዩ ዝግጅቶቻችንም ከዛም ባለፈ በጣም ብዙ ፕሮጀክቶችን ቁጭ ተብሎ ለማሰብ ሰፊ እድል የሚሰጥ መንፈስን የሚያድስ ስፍራ ስለሆነ ሁሉም ሰው መጥቶ እንዲጎበኘው እንዲያየው፣ ለዓለምም እንዲያስተዋውቅ የቱሪስት መስህብ ማዕከላችን እንዲሆን በዚሁ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። ኢትዮጵያ ሰፊ ታሪክ፣ ልዩ ውበት ያላት ሀገር በመሆኗ ሌሎች ያልታዩ ቦታዎችን እየገለጡ ማልማት ቀጣይ ከመንግስት ብቻ ሳይሆን ከባለሀብቱና ከህዝቡ የሚጠበቅ እንደሆነም አቶ ሀብታይ ጠቅሰዋል። በአማራ ግብርና ምርምር ኢንስቲትዩት የጎንደር ግብርና ምርምር ማዕከል የተሻለ ምርት የሚሰጥ የሰብል ምርጥ ዘር ለአርሶ አደሮች አሰራጨ። የምርምር ማዕከሉ ለአካባቢው ስነ ምህዳር ተስማሚ የሆኑ ምርጥ ዘሮችን እያላመደ ለአርሶ አደሩ እያቀረበ መሆኑን አስታውቋል። ኃይሉ ማሞ ተጨማሪ ዘገባ አለው። የጎንደር ግብርና ምርምር ማዕከል በአማራ ክልል ግብርና ምርምር ኢንስቲትዩት ስር ከሚገኙ የምርምር ማዕከላት መካከል አንዱ ሲሆን በግብርናው ዘርፍ ምርትና ምርታማነትን ለማሳደግ የሚያስችሉ አዳዲስ የቴክኖሎጂ ውጤቶችና የተሻለ ምርት ሊያስገኙ የሚችሉ ምርጥ ዘሮችን በማቅረብ የአርሶ አደሩን ተጠቃሚነት ለማሳደግ አልሞ እየሰራ ይገኛል። ማዕከሉ በዋናነት በሰሜን በምዕራብና ማዕከላዊ ጎንደር ዞኖች ትኩረት አድርጎ እየሰራ ይገኛል። ምርትና ምርታማነትን ለማሳደግ ዓላማ ሰንቆ እየሰራ የሚገኘው ማዕከሉ ከሁለት ሺህ በላይ ኩንታል በምርምር የተገኙ ምርጥ ዘሮች ሁሉንም የአየር ንብረት ባማከለ መልኩ ለዘር ፈላጊዎች ማሰራጨቱን የጎንደር ግብርና ምርምር ማዕከል ዳይሬክተርና የቅባት እህሎች ተመራማሪ የሆኑት ዶክተር ቴድሮስ ተስፋዬ ተናግረዋል። አኩሪ አተር በደንብ አምርተን፣ በተለይ የመስራች ዘር ወደ 526 ኩንታል መነሻ ዘር ምንጩን እናገልግለናል ማለት ነው። ማሽላ ስንመጣ ለአካባቢው ያላመርነው መልካም መልካም ዘር 900 ኩንታል አምርተን፣ በአሁኑ ሰዓት ለምዕራብ በለሳ፣ ለምስራቅ በለሳ ለኢትዮጵያ ምርጥ ዘር፣ ለአማራ ምርጥ ዘር፣ ለዘር አምራቾች የዘር ምንጭነት በመሆን እያገለገልን ነው። ሰሊጥ ጎንደር አንድ፣ ማርዘነብ፣ አባሲና የሚባሉ ዝርያዎችን እነሱንም እንደዚሁ ወደ 26 ኩንታል የሚሆን አምርተን ዘር አምራቾች ከዛ ደግሞ የተረፈውን ደግሞ ለኢንቨስተር እና ለአርሶ አደር እየሰጠን እንገኛለን። ማዕከሉ በተለይም ደግሞ ቆላማ አካባቢዎችን መሰረት ያደረጉ ምርጥ ዘሮችን ወደ አርሶ አደሩ ለማድረስ በመተማና ምዕራብ አርማጭሆ ወረዳዎች ባሉት የዘር ብዜት ማዕከላት በምርምር የተገኙ ምርጥ ዘሮችን ማቅረቡንም ኃላፊው አስረድቷል። በረሃ አሁን አደለም ለእኛ አደለም። ለዞናችን ለክልሉ የመነሻ ዘር ምንጭ ነናል። ለክልሉ አልፈን ለሌላ ክልልም አሁን ከኛ ገዝተው ጋምቤላ እየሄደ ነው፣ ቤኒሻንጉል እየሄደ ነው ሰሊጥ አኩሪያተር ማሽላ ምንጭ ነናል። ዘንድሮ ትግራይ ክልል ማሽላ ከኛ ጋር ወስደዋል። ትግራይ ክልል አክሱም ማህበራት ወስደዋል። ማዕከሉ ትኩረት አድርጎ በሚሰራባቸው ደጋማ የምርምር ማዕከላት ደግሞ አርሶ አደሩ የተሻለ ምርት ሊያገኝባቸው የሚችሉ ምርጥ ዘሮችን በማቅረብ ምርትና ምርታማነትን ለማሳደግ እየሰራ እንደሚገኝ ኃላፊው አሳውቀዋል። በደጋው ደግሞ የቢራ ገብስ ዝርያዎችን አምርተን ወደ 15 ኩንታል አሁን ወደ የማስፋት ስራ ሁላ ሰርተናል። ዳባትና ደባርቅ ፍኖተ ሰላም እና ምቃራ የሚባሉ ቦታዎች ላይ አሁን የማስፋት ስራ አለን። ባቄላ እንደዚሁ አሸብቃ የሚባል ዝርያ እኛ በደንብ ያላመር ነው። እሱን እየሰጠን ነው። ፕላስ በተጨማሪ ደግሞ ሸዋ የሚባል ደግሞ በአሁኑ ሰዓት ደግሞ በጣም የተሻለ ምርት የሚሰጥ ሸዋ የሚባል ዝርያ ወደ 15 ኩንታል ደባርቅ ላይ በለስ የሚባል ቦታ ላይ ፕሮሞት እያደረግን ነው ያለ ወይና ደጋ የአየር ጸባይ ባለባቸው አካባቢዎች በስፋት የሚመረቱ የአዝርት አይነቶችን ምርትና ምርታማነት ለማሳደግ በሚደረገው ጥረት የተሻለ ውጤት የታየ መሆኑን ያሳወቁት ዶክተር ቴድሮስ የቅመማ ቅመምና መሰል አዝርቶችን የዘር ብዘይት ለማሳደግ ሰፊ ስራ እየተሰራ እንደሚገኝም ተናግረዋል። ጎንደር አሁንም በሰፊው በሀገሪቱ በጣም የሚታወቅበት የሽምብራ የቅመማ ቅመም በተለይ ደልጊ ደደንቢ አካባቢ የቅመማ ቅመም የጥቁር አዝሙድ የነጭ አዝሙድ ሀገር ነው፣ ጎንደር ማለት። ስለዚህ በሰፊው በደንብ በዚህ በእነዚህ ክሮፖች ላይ በለሳ ማካይ፣ ሽምብራ፣ ማሽላ፣ ጤፍ ላይ በሰፊው እንሰራለን። ያመረትናቸውን ዘሮች ለአርሶ አደሩ ለዘራ ምናቸው ሰጥተናል። ሌሎች ለሰብል እድገት አስፈላጊ የሆኑ ግብዓቶች እንደተጠበቁ ሆነው ጥራቱ የተጠበቀ ዘር መጠቀም ከ30 እስከ 50 በመቶ የምርት ጭማሪ ማምጣት እንደሚያስችልም ጥናቶች ያሳያሉ። አማራ ፌም ጎንደር 151 የእናንተን የተከበራችሁ አድማጭ ተመልካቾቻችን ፍላጎት ለማሟላት ዘመኑ የፈጠራቸውን የቴክኖሎጂ አማራጮች በመጠቀም እየተጋ ይገኛል። አካባቢያዊ ስርጭቱን ከጀመረ አራት ዓመታትን ያስቆጠረው አማራ ፌም ጎንደር 151 ከአራቱም ጎንደር ዞኖች በተጨማሪ በከፊል ወሎ፣ ከፊል ጎጃም፣ አዊና ዋግምራ ብሔረሰብ አስተዳደር ዞኖች እየተደመጠ ይገኛል። ከጊዜ ወደ ጊዜ አድማሱን እያሰፋ የሚገኘው ጣቢያችን በጎንደር ከተማ ደግሞ በ103.9 በመደመጥ ላይ ይገኛል። ልቦና በረራ ዜና ፋሲል ትኩስ የመረጃ አማራጭ ከአማራ ኤፍኤም ጎንደር 105.1 በቅርቡ በአዲስ የይዘት ማሻሻያ ወደ አድማጮች የቀረበው ጣቢያችን የአድማጮችን ፍላጎት ለማርካት አዳዲስ የዜናና የፕሮግራም ይዘቶችን ይዞ መጥቷል። ይህ ብቻ አይደለም። አማራ ኤፍኤም ጎንደር 105.1 አሚኮ በምሽት የዜና ወጀው በቀጥታ ወደ እናንተ ከጎንደር ስቱዲዮ ወቅታዊ ተአማኒና ትኩስ መረጃዎችን ማቅረብ ጀምሯል። አማራ ኤፍኤም ጎንደር 105.1 ለህብረተሰብ፣ ለውጥ እንተጋለን። ችግራቸው እንዲፈታላቸው ለሚመለከተው አካል ተደጋጋሚ ጥያቄ ቢያቀርቡም መፍትሄ እንዳልተሰጣቸው በጎንደር ከተማ አስተዳደር ያዘዘው ጠዳ ክፍለ ከተማ ነዋሪዎች ተናገሩ። ለህብረተሰቡ ተገቢውን አገልግሎት መስጠት ባልቻሉ የመንግስት ሰራተኞች ላይ የእርምት እርምጃ መውሰዱን የጎንደር ከተማ አስተዳደር ሲቪል ሰርቪስ እና የሰው ሀብት ልማት መምሪያ ገልጿል። ዳንኤል ወርቄ ተጨማሪው ይነግረናል። ተመልካቾቻችን ን የምንገኘው ጎንደር ከተማ አዞ ጠዳ ክፍለ ከተማ ነው። በዚህ ክፍለ ከተማ እንግዲህ የስራ እንቅስቃሴው ምን ይመስላል የሚለውን ጉዳይ ለመመልከት የአማራ ሚዲያ ኮርፖሬሽንም ቦታው ላይ ተገኝተናል። ነዋሪዎችንም በተለይ ደግሞ አገልግሎት ለማግኘት የመጡ ተገልጋዮችንም ለማነጋገር ሞክረን ነበረ። እንግዲህ አገልግሎት ለማግኘት የመጡ ተገልጋዮች ለረዥም ጊዜያት አገልግሎት ሳያገኙ የቆዩ በርካቶች መኖራቸውን ነው ያነሱልን። በተለያዩ ምክንያቶች እንግዲህ አገልግሎቱን እያገኘን አይደለም ሲሉ ሀሳባቸውን ሰጥተውናል። ከኔ ቦታ ላይ ዘጠኝ ሜትር ገብተው ሰርተው ለመስጠትም ካርታ ለመስጠትም ለማስተካከልም ፍቃደኛ አይደለም። ቢሮ በጣም የስራ ሰዓት የለም። ኦሌ ስብሰባ ነው በቃ ምክንያቱም የሚሰሩት አሙስና ማክሰኞ ነው። ከእነዚህ ቀኖች ሁልጊዜ ስብሰባ ነው። አራት ወር በሙሉ መብራት ትራንስፈርመር ተሰርቆ መፍትሄ አጠር የተቀመጥን ቢያንስ ከመቶ በላይ ቆጣሪ ያለን ሰዎች ለና መፍትሄ ግን አላገኘንም። እየጠየቅን ነው። መብራት ኃይል እንጠይቃለን። መፍትሄ አልተሰጠንም ክፍለ ከተማው ላይ ገብተናል መፍትሄ አልተሰጠንም። አሁን ቢያንስ ህዝቡ ተቸግሮ ነው ያለ ያን እንዳለ ጥያቄ ይዘን ተቀምጠን ትራንስፎርመሩ አይሰራም መብራት ተብሏል። የተለየ ምላሽ አላገኘ ነው። ዛሬም የሆነ መጠና እያገኛችሁና ነው። ዛሬም ስንጠይቅ እኮ ትራንስፈርመር እንሰጡን አይደለም። ዛሬም እየጠየቅን ያለ ነው። መስማሩ ይለያይል ነው ባለው የሰው ኃይል ልክ ለማገልገል እየተሰራ መሆኑን ያነሱት የያዙ ጠዳ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወንደሰን ተስፋዬ የሚሷል ችግሮች ሲኖሩ ለመፍታት ጥረት እያደረግን ነው ብለዋል። ማክሰኞና ሐሙስ የባለ ጉዳይ ቀን ተብሎ ይነገራልና፣ እኛ ግን ባገኘነው አጋጣሚ ሁሉ ባለጉዳዮችን ለማስተናገድ ጥረት እናደርጋለን። በዚህ ልክ የአካባቢው ማህበረሰብ እናረከዋለን ብለን እንኳን ባናስብ የምንችለውን ያክል ግን ለመስራት ጥረት እያደረግን እንገኛለን ማለት ነው። ማረም ያለብንስ ማን ነው ብለን እሱን ለመስራት የጀመርነው ነገር አለ። በሲቪል ሰርቫንቱ በአመራሩም የሂስና ና ግለሂስ ፕሮግራም አዘጋጅተን እሱን አድርገናል። ትንሽ የማረም ሁኔታ የመስተካከል ሁኔታ አለ ከሰዓት በሰዓት ከመግባት አንጻር ጀምሮ እሱን ለማስተካከል ጥረት እያደረግን ነው። የጎንደር ከተማ አስተዳደር ሲቪል ሰርቪስ እና የሰዋብ ልማት መምሪያ ኃላፊ አቶ ነጻነት መንግስቴ በከተማ አስተዳደሩ ባሉ ተቋማት የድጋፍና ክትትል ስራዎች እየተከናወኑ መሆኑን በማንሳት ማህበረሰቡ የሚያነሳቸውን ጥያቄ መሰረት በማድረግ ችግሮችን ለመፍታት የተጠያቂነት ስርዓት መዘርጋቱን ተናግረዋል። የተቋማት አገልግሎት ከህዝብ ፍላጎት ጋር እያደገና እሱን ማርካት ካልቻለ በህዝብና በመንግስት መካከል ቅራኔ ይፈጥራል። ስለዚህ የቅራኔው ምንጭም ቅራኔውን ከመፍታት አንጻርም ኃላፊነት እና ተልዕኮ ያለበት ተቋም ነው። ተቋሙ መሪ ያለው አደረጃጀት አለው። በአደረጃጀት ውስጥ ያሉ ሰራቾች አሉ። እነዚህ ሰዎች የሚፈጥሩት ቅሬታ ነው የመንግስት ቅሬታ እየሆነ እየተሰላ ህዝብ መንግስት ላይ ያለውን ቅሬታ የሚያንጸባርቀውና እሱም በዲቴል ለመገምገም ሞክረናል። ኢቨን ሂስና ግለሂስ ለማድረግላ ሞክረናል። የተጠያቂነት ስርዓትም ለማስፈን ሞክረናል። በከተማ አስተዳደሩ ተግባራቸውን በአግባቡ ባልከወኑ ሰባ ሰራተኞች ላይ ማስጠንቀቂያና እረምት መወሰዱን ያስታወቁት አቶ ነጻነት በቀጣይም የመንግስት ሰራተኛው አገልግሎት መስጠት ባለበት ልክ እንዲሰጥ ተጠያቂነትን እናሰፍናለን ብለዋል። የቁጥጥር እና የክትትል ስርዓት ጠበቅ ብሏል። በርካታ ሰዎችን ወደ ማስጠንቀቂያም እስከ ሰባ በላይ ሰዎች እኮ ማስጠንቀቂያም ደብዳቤም ይተደርሳቸዋሉ በየተቋማቱ ማለት ነው። ይህ ምንድን ነው? ያው የሚፈለገውን አገልግሎት ካልሰጠ ያን ሰው እንዲሁ ዝም ብሎ እንደ ቮለንተር ሰርቪስ የሚቀጥልበት ሁኔታ አይነው። የሚከፈለው ክፍያ ለሚሰጠው አገልግሎት ነው። እሱም መሰረት ያደረገ አገልግሎት ካልሰጠ ደግሞ በተቀመጠው ስታንዳርድ እና በወሰደው ውል ስምምነት መሰረት ተጠያቂነትን እናረጋግጣለን። ወደዛ ሲስተሙ ላ ገብተናል አሁን።